ሀይ ምዬና ቡራዬ ዛሬ ደግሞ በሚገርም ቪዲዮ ይመጣሉ፣ አምረው ተውበው በሀቡ ቻናል ላይ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ ጤናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ያው ትናንትና ደስ የሚል ቪዲዮ ለቀው ነበረ። እውነት እኔ በጣም ነው ደስ ያለኝ። ቡራዬም ሀሳቡን ቀይሮ ከዱባይ መሄዱን እንግዲህ ካንስል አድርጎታል ማለት ነው። ሀይሚዬ ማመን አቅቷት እንደ እውነትህን ነው ወይ ተው እኔ አላምንህም እስከ ማለት ደረጃ ደርሳ ነበረ። ያንን በተመለከተ እንግዲህ ለሀይሚና ለቡራዬ ልዩ ስጦታ ተሰጥቷቸዋል ማለት ነው። እሱንም ደግሞ የምታዩት እንግዲህ የአበሻ ልብስ ነው፣ በጣም ቆንጆና የሚያምር ከየት ወደ የት ነው ምናምን የሚባለው ነገር ደግሞ ከነሱ ከራሳቸው አንደበት ትሰሙታላችሁ ማለት ነው። ሰርፕራይዝ ነው የተደረጉት እነሱ ራሱ ማመን አቅቷቸዋል። በቃ ዓመት ባለን ነው የሚሰሉት እኮ ዓመት ባለን። እንደዚህ በቃ እኛ የምንፈልገው እንደዚህ አምሮባችሁ ተውባችሁ ስትደሰቱ እንጂ ስታዝኑ እኛ አድናቂዎቻችሁ አንፈልግም። እና በድጋሚ እንኳን ደስ አላችሁ ብያለው። የቡራዬ እና የሐይሚ አድናቂዎች ደግሞ በጣም ትለያላችሁ። የእውነት እውነት ሰው በቃ ሲያዝኑ ራሱ እኮ እውነት ከልባቸው ነው። የሚገርማችሁ ነገር በቃ እኔ ጋር ራሱ መታችሁ የምትጠይቁኝ ጓደኞቼ የሀይሚም የብራዬም አድናቂዎች፣ እኔ በድጋሚ እንኳን ደስ አላችሁ ብያለሁ። በቃ ብዙዎቻችሁ ኮሜንት ላይ ትጠይቁኛላችሁ፣ ማዝጌ በቃ እኔ ውስጤ በጣም እየፈራ ነው፣ በቃ ጥሏት ይሄዳል ሀይሚዬን፣ በቃ የለያያሉ። ይህ ከመጨነቃቸው የተነሳ ማለት ነው እና መጨረሻው እንግዲህ እንደዚህ ሆኗል ማለት ነው። በጣም ደስ ይላል። ከዚህ በላይም ደግሞ ፈጣሪ ፍቅራቸውን ብዝት ትርፍርፍ አድርጎላቸው መጨረሻቸው አምሮ በብዙ ነገር ተባርከው ለማየት ያብቃን። እናም እንግዲህ ዛሬ ሀቦ ቻናል ላይ እንጠብቃቸዋለን። ሀቦ ማለት ያው ሀብትሽ ነው የቡራ ታላቅ ወንድም ሰብስክራይብ ያላደረጋችሁ እየገባችሁ ሰብስክራይብ አድርጉት። በሱ ቻናል ላይ ነው የሚለቀቀው። የሚገርም ቪዲዮ ነው። እኔ በእርግጥ ቀድሜ ሰምቻለሁ። ነገር ግን ያው ፎቶ ኮሚኒቲ ላይ ፖስት አድርገዋል። እነሱም ዘግቻለሁ፣ እኔ ዘግቻለሁ፣ እንጂ ያው ቆይቷል ከሰማሁት ማለት ነው እና በቃ ከምንም በላይ እኔ እንደዚህ ሆኖ ማየቴ ደስ ብሎኛል። ሀይሚዬ እንደዛ ስትጨነቅ ስታለቅስ የሆነ በቃ አንጀት እኮ ነው የምትበላው። አይታችኋት ከሆነ እንግዲህ እና ከለቅሶ ወደ ደስታ ተቀይራለች። አሁን ላይ ደግሞ በጣም ደስተኛ ሆናለች። ሀይሚዬ ሁሌም ደስተኛ ሆኜ፣ በዚህ አጋጣሚ ደግሞ ሁሌ የምምለው ነገር ቡራዬን ሳላደንቀው አላልፍም። አሁንም ቢሆን የቤተሰቡን ምክር ይሰማል። በተለይ የእናቱን ታውቃላችሁ። በአሁኑ ሰዓት ያለው ነገር ከባድ ነው። ወጣቱ ክብር የሚባል ነገር የለውም። ለቤተሰቡ ግን ቡራዬ ትለያለ። እናቱ ናት እንግዲህ እንዳትሄድ፣ ከሄድክም ደግሞ እሷን ይዛሀት ነው መሄድ ያለብህ። አንድ ላይ ሆናችሁ እንጂ ብቻህን አትሄድም። እኔ አልፈቀድኩልህም ብላ ስትለው እንግዲህ የእናቱን ትዕዛዝ ሰምቶ እሺ ያላትና በጣም የሚገርም ልጅ ነው። ቪዲዮ ላይ እንደሚታየው ብቻ ሳይሆን እኔ እንደሰማሁት ከሆነ ከካሜራ ጀርባ ራሱ ቡራዬ የእናቱ ነገር አይሆንለትም። በጣም እናቱን ይወዳታል። ቤት ውስጥ ራሱ በፊት እዚያ እያለ ማለት ነው። የሚገርማችሁ ነገር ስራ ራሱ ይሰራል አሉ ቤት ውስጥ ማለት ነው። ስራ በቃ ለእናቱ ያለው ፍቅር እውነት ሁላችንም በህይወት እያሉ ቤተሰቦቻችን በነገራችን ላይ ግዴታ ነው። በገንዘብ ባንችል፣ በጉልበት፣ በሐሳብ፣ በብዙ ነገር መርዳት አለብን። ለእኛ ብዙ መስዋዕት የከፈሉልን ወላጆቻችን እንጂ ማንም አይደለም። ማንም አላችሁ አሁን እናት አባታችሁን ሳትረዱ እዚህ ሶሻል ሚዲያ ላይ አድናቂ ምናምን እያላችሁ እዚህ ብራችሁን የምጨፈጭፉ ማለት ነው እናትሽን ግን አንድ ቀን እንኳ ስደውለሽ ሰላም ብለሻት ማታቂ ሁሉ አለሽ እና ከነሱ ተማሩ ማለት ነው ለቤተሰቦቻቸው እንዴት ስፍስፍ እንደሚሉ ቡራ ቀጥ አድርጎ ነው እናቱን የሚያኖራት በአሁኑ ሰዓት ማለት ነው ቀጥ አድርጎ ማለት ነው እና ለቤተሰቡ ክብር ያለ ወንድ ለሚስቱም ክብር አለው ለፍቅረኛው ክብር አለው ለጓደኞቹ ክብር አለው እና ቡራዬ ስለ ቡራዬ እኔ በጣም ብዙ ነገር ሰምቻለሁ። እና እንዲህ በእርግጥ ልጁ ሲታይ ራሱ ያስታውቃል። አንዳንዱ ሰው አይታችሁ ጨዋ ሆኖ ጨዋ የሚመስላችሁ ሰው በጣም ብልሹ ለቤተሰብ አስቸጋሪ የሆነ ሰው አለ። አንዱ ደግሞ ቀዋ ጭብድ ሆኖ ለቤተሰብ ክብር ያለው ለሰው ክብር ያለው በውስጣዊ ማንነቱ ስትሄዱ ማለት ነው። እና እንደዚህ አይነት ሰው አለ። ቡራዬን ስታዩት እንግዲህ ላዩም ውስጡም አንድ ነው። በእምነት ከላይ የምንዳያችሁት ማለት ነው። ቡራ ቡራ ነው። ግን በተለይ ደግሞ ከጀርባ የሚያደርጋቸው ነገሮች ለቤተሰቦቹ ምናምን አረብስማ በጣም የሚገርም ነው። እኔስ ማነኝ ያስብላችኋል። እኔስ ማነኝ፣ እኔስ ለምን ቤተሰቦችን አላስደስትም፣ እኔስ ስናት ለምን እንደዚህ አልንከባከብም፣ እኔስ ለምን እንደዚህ አልሆንም የምትሉበት ነገር ነው እና ደስ የሚል ገጸ ባህሪ አለው። ሀይምዬ በጣም እድለኛ ናት በነገራችን ላይ ይህን የመሰለ ልጅ ማግኘቷ ትልቅ እድል ነው። ፈጣሪዋ ልታመሰግን ይገባል። አንዳንድ ጊዜ ልንገራቸው፣ ይህ ለወንድ ደግሞ ምናምን ምናምን እንዴ፣ በጣም እንደውም መለመን መጸለይ ያለባችሁ ነገር ፈጣሪ፣ ወይ የትዳር አጋሬን ፈጣሪውን የሚፈራ ቤተሰቦቹን የሚያከብር እኔን የሚያከብር ታማኝ ሰው ስጠኝ ብላችሁ ጸልዩ። ጊዜው ክፉ ነው ኮ በጣም ገፍቷል። ሰሞኑን የምንሰማው ነገር አታዩም እንዴ? ሙሽራዋን እኮ በአምስት ወሯ እኮ ነው እንግዲህ እንደው ትዳር ብላ እንኳ ሳታጣጥመው ሕይወቷን እንዲጠፋ ያደረጋት እኮ ባሏ ነው። እና ትልቅ ጸሎት ያስፈልገዋል። የትዳር አጋራችሁ መልካም ሰው፣ ፈርሃ እግዚአብሔር ያለው ሰው በማንኛውም እምነት ላይ ያላችሁ ብትሆኑ ማለት ነው። ይሄ ለወንድ አንጸልይም፣ ትዳር ስጤን ብዬ አልጸልይም። እንዲህ አይደለም ና እንደውም ማለት ነው እንደዚህ አይነት ነገር አድርግልኝ ከምትሉ ይሄ ነው ጸሎት የሚያስፈልገው ከምንም በላይ ማለት ነው። ከምንም በላይ ሰው ተጨካክኗል። ያለንበት ጊዜ በጣም ከባድ ነው። ና ሐይሚዬ በጣም ድለኛ ናት። ቡራጌም ድለኛ ነው። ሐይሚዬን የመሰለች ቅመም፣ አስተዋይ በቃ ስርአቷ ምናምን በጣም የተለየች ልጅ ናት በነገራችን ላይ ማለት ነው እና ያው የእነሱንም እንደምናየው ነው እንግዲህ ያው ሶሻል ሚዲያ ላይ የወጣ ነገር ስለሆነ ምንም የሚደበቅ ነገር የለውም ማለት ነው። ሁሉንም በአይናችን እያየ ነው ነው ለማንኛውም ፍቅሩን ሰላሙን ጤናውን ያብዛልን ለሁላችንም። ኢትዮጵያ ሀገራችንን ሰላማን ይመልስልን እኛም በሰላም ከሰው ሀገር ገብተን የምንኖርበት ነገር ያመቻችልን ምለው በሌላ ቪዲዮ እስከከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ። ባይ ባይ የኔ ምርጦች።